በወር እስከ አራት መቶ ዶላር መኖር ትችላለ። እነሆ ቪየትናም፣ ቦሊቪያና ኔፓል ማመን እስኪያክት ድረስ በወር በአራት መቶ ዶላር መኖር ትችላለ። ቪዲዮውን ተመልከት። ቪዛ የለም፣ ውድነት የለም። ዓለምን መዞር የምትችልባቸው አስር ምርጥ ስፍሮች እነሆ አሳያሉ። ጆርጂያ ለምን የዲጂታል ዘላኖች ተመራጭ እንደሆነች እወቅ። የሚቀጥለውን አመት የእረፍት ጊዜ የት ነው ስህተት? የሚቀጥለው አመት ቤት የት ነው? ርካሽና አስገዳሚዎቹ አስር አማራጮች ልጠቁም። እንኳን ወደ አቢማክ ትራቭል በሰላም መጣችሁ። እኔ አቢማክ ነኝ። በዚህ ቻናል ላይ በአለም አቀፍ ቅንጦት፣ ነገር ግን በርካሽ እንዴት መጓዝ እንደምችል የሚያሳዩ አስደናቂ ምስጢሮችን ሚኒስትሮችን እና አማራጮችን እናጋራለን። ዛሬም ይህን ያልተጠበቀ ጉዞ አብረን እንጀምራለን። ከእኔ ጋር በመሆን ቪዲዮኒው ሌስ ጌሬት። አንደኛ ቪየትናም፣ የምግብ ገነት ወረሃዊ አማካኝ ወጪ 400 ዶላር እስከ 650 ዶላር የኖሮ ሚስተር የቪየትናም ዋና ከተማ ሃኖይ ብትሆንም እንደ ዳንግ ወይም ሆይ አን ባሉ ውብ የባህር ዳርቻ ከተሞች ላይ የመኖሪያ ዋጋ በጣም ዝቅተኛ ነው። ለማመን የሚከብደው አንድ ነጥብ 50 ዶላር ብቻ እየከፈልክ ከሆነ በዓለም ላይ ካሉ ምርጥ የጎዳና ላይ ምግቦች አንዱ የሆነው ፎ የተባለው የሾርባ ምግብ መመገብ ትችላለህ። የኪራይ ግልጽ መረጃ በጥሩ ሰፈር ውስጥ የሚገኝ ዘመናዊ ክፍል ወይም አፓርታማ በወር እስከ 150 ዶላር እስከ 250 ዶላር ማግኘት ይቻላል። ይህ ቀላል እና ጽድት ያለ ኑሮ በቪየትናም መኖር ይቻላል። ሁለተኛ፣ ጆርጂያ፣ የቪዛ ነጻነት መናኸሪያ ወይም የአማካይ ወጪ 450 ዶላር እስከ 650 ዶላር የወር ወጪ ማለት የኑሮ ሚስጥር። ጆርጂያ ጂኦግራፊ በሆነ መንገድ በአውሮፓ ውስጥ ስለምትገኝ የኑሮ ዋጋ ግን እንደ ምስራቅ አውሮፓ እርካሽ ነው። ለማመን የሚከብደው ቪዲዮን የሚያዩ አብዛኛው የዓለም ዜጎች እስከ አንድ አመት ሙሉ ያለምንም ቪዛ በጆርጂያ መኖር ይችላሉ። ይህ ለጉዞ ወይም ለስራ ቅድ በጣም ትልቅ ጥቅም አለው። የኪራይ ግልጽ መረጃ በዋና ከተማ ቲቢሊሲ ውጪ ባሉ ከተሞች፣ ለምሳሌ ባቱሚ፣ ጥሩ አፓርታማ በወር እስከ 200 ዶላር እስከ 350 ዶላር ሊገኝ ይችላል። ይህ የሚገኘው በጆርጂያ ነው። ሶስተኛ ቦልቪያ የደቡብ አሜሪካ ርካሽ አማራጭ። ወራዊ አማካኝ ወጪ 350 ዶላር እስከ 550 ዶላር። የኑሮ ሚስጥር፣ ቦልቪያ የደቡብ አሜሪካ እጅግ ዝቅተኛ የኑሮ ወጪ ካላቸው አገራት አንዷ ነች። ለማመን የሚከብደው የአካባቢውን ሕዝብ ትራንስፖርት ለመጠቀም 0.50 ዶላር ወይም ከዚያ በታች ብቻ ነው የሚከፈለው። ምግባቸውም በጣም እርካሽ ነው። የጉዞ ገጽታ ታዋቂው ሳሌር ዱ ኦይኒ የጨው በረሃ አስደናቂው የተፈጥሮ ውበት ሲሆን ይህ ለመጎብኘት የሚመጣው ወጪ በተመሳሳይ የጉዞ መዳረሻ በጣም ያነሰ ነው። ታዲያ የአገር የደቡብ አሜሪካ እርካሽ አገር ከሆኑት ውስጥ አንዱ ነው ተብሎ ይገመታል። አራተኛ፣ ታይላንድ። የዲጂታል ዘናኖች ናሙድ ገነት ትባላለች። ወራዊ አማካይ ወጪ 500 ዶላር እስከ 700 ዶላር። የኑሮ ሚስጥር ባንኮክ። ባንኮክ ዋና ከተማ ብትሆንም በሰሜናዊቷ ቺያንግ ማይ የተባለችው ከተማ ለርካሽ ኑሮ ትታወቃለች። ለማመን የሚከብደው በቺያንግ ማይ ለአንድ ወር የሚሆን የቤት ኪራይ ከሁለት መቶ ሃምሳ ዶላር አካባቢ ነው። ይህ በአውሮፓ ወይም አሜሪካ ለአንድ ሳምንት ለሚከፈል ኪራይ ቅርብ ነው። ለምግብ ግልጽ መረጃ የታይላንድ ታዋቂ የምግብ ላይ ምግብ ከፍተኛ ጥራት ያሉ ሲሆን በአማካይ ከ1 ነጥብ ሃምሳ ዶላር እስከ 3 ዶላር ብቻ ነው። ማለት በጣም በጣም እርካሽ ነው። በጣም ከሚባለው ላይ ታዲያች ሀገር የት ናት? ታይላንድ ናት። አምስተኛ፣ ካምቦዲያ የዶላር ሀገር። ወራዊ አማካኝ ወጪ ከ400 እስከ 600 ዶላር። የኑሮ ሚስተር ካምቦዲያ የአሜሪካን ዶላር እንደ ሁለተኛ ይፋዊ ገንዘብ ትጠቀማለች። ይህ የውጪ ዜጎች ገንዘብ መቀያየር እና የዋጋ መለዋወጥን እንዲያስወግዱ ይረዳል። ለማመን የሚከብደው በዓለም ላይ ካሉ እጅግ አስደናቂ ታሪካዊ ቦታዎች አንዱ የሆነው አንጋርኩ ዋት ቤተ መቅደስ እዚህ ይገኛል። የመኖሪያ ግልጽ መረጃ በሲምሪፕ አካባቢ በወር እስከ 200 ዶላር እስከ 300 ዶላር ጥሩ ቤት ማግኘት ይቻላል። 6 ስድስተኛ ኢንዶኔዥያ ከባሊ ውጪ ያሉት የባህር ዳርቻ ገነት። ወራዊ አማካይ ወጪ 500 ዶላር እስከ 750 ዶላር። የኑሮ ሚስጥር ሁሉም ሰው ወደ ባሊ ለመሄድ ለመሄድ ቢፈልግም ባሊ አሁን ላይ ውድ እየሆነች መጥታለች። ነገር ግን ኢንዶኔዥያ ከ17000 በላይ ደሴቶች ያሏት ግዙፍ ሀገር ናት። ሚስጥሩ እንደ ጃቫ ወይም ሎምቦክ ባሉ ደሴቶች ላይ ማተኮር ነው። እዚህ የኑሮ ውድነት እጅግ ዝቅተኛ ነው። ለማመን የሚከብደው በጃቫ ደሴት ላይ በ250 ዶላር የሚከራዩ ክፍሎች ጥራት ያላቸው ሲሆኑ በየቀኑ በ1 ዶላር ብቻ በ1 ዶላር ብቻ ናሲ ጎርጌን የተባሉ የአካባቢ ምግብ መብላት ይቻላል። ይህም በዓለም ላይ ካሉ ርካሽ ጥራት ያላቸው ምግቦች አንዱ ነው። ልዩ የጉዞ ገጽታ ታሪካዊ ቦርቦርዶ ቤተ መቅደስ በጃቫ ይገኛል። ይህ ታዲያ ኢንዶኔዥያ አሁን በቅርብ ካሉት አዳዲስ ደብተር ከሚሞጡ ዋን ማምረቻ ሀገር ናት። ሰባተኛ ፊሊፒንስ፣ ፊሊፒንስ ቋንቋ ተናጋሪ ደሴቶች፣ ወር ወርሃዊ አማካኝ ወጪ 550 ዶላር እስከ 550 ዶላር የኑሮ ምስጢር ፊሊፒንስ፣ በደቡብ ምስራቅ እስያ ውስጥ የምትገኝ ሲሆን የህይወት ውድነቷ በተለይም በትናንሽ ከተሞች እና ደሴት ላይ ዝቅተኛ ነው። ማኒላ ውድ ብትሆንም እንደ ቤሱ ፓላዋን፣ ወይም ቦሆል ባሉ የቱሪስት መዳረሾች ላይ በጀት ማስተዳደር ቀላሉ ለማመን የሚከብደው ከሌሎች የእስያ ሀገራት በተለየ እንግሊዝኛ በሰፊው የሚነገር ሁለተኛው ይፋ ቋንቋቸው ይህ ነው። ይህ ለመግባባት ለቤት ከራይና ለእለታዊ ግብይት እጅግ በጣም ያቀላል። የኪራይ ግልጽ የሆነ መረጃ በሴቡ ባል የባህር ዳርቻ አቅራቢያ የሚገኙ ጥሩ ክፍሎች በወር እስከ 250 ዶላር እስከ 400 ዶላር ሊከራዩ ይችላሉ። ስምንተኛ፣ ቱርክ። የእስያ አውሮፓ ታሪክ ድልድይ። ወራዊ አማካኝ ወጪ ከ450 እስከ 650 ዶላር። የኑሮ ሚስጥር፣ ቱርክ በታሪክ እጅግ የበለጸገች ስትሆን ገንዘቧ ዋጋው በመውረዱ ምክንያት ለውጭ ዜጎች መኖሪያነቷ እጅግ ተመራጭ ሆኗል። ትልቅ ከተማ የሆነችው ኢስታንቡል እንኳን ከሌሎች የአውሮፓ ከተሞች ጋር ስትነጻጸር በጣም እርካሽ ነች። ለማመን የሚከብደው 15 ዶላር ብቻ እየከፈልክ ከሆነ ኢስታንቡል ላይ ያለውን ቦስ ቦስፎረስን የማያቋርጥ የሽክርክሪት ጉዞ ማድረግ ትችላለህ። የህዝብ ትራንስፖርቱ እጅግ ርካሽ፣ ዘመናዊ ነው። የኪራይ ግልጽ መረጃ ኢስታንቡል ውጪ ባሉ ከተሞች ለምሳሌ አንታሊያ ወይም ኢዝሚር በወር 250 ዶላር እስከ 400 ዶላር የሚሆኑ አፓርታሞችን ማግኘት ይቻላል። እና አሁን ላይ ቱርክ በፊልም ኢንዱስትሪ ገንዘብ እያገኘች የምትገኝ አንዷ ነው። 9 9 ኔፓል የኤቨረስት እና የመንፈሳዊ ሰላም ወራዊ አማካኝ ወጪ ከ300 ዶላር እስከ 500 ዶላር የኑሮ ሚስጥር ኔፓል በዓለም ላይ ካሉ እጅግ ዝቅተኛ የኑሮ ወጪ ካላቸው ሀገሮች አንዷ ስትሆን በህይወት ውስጥ የመንፈሳዊ ሰላምን ከፈለግ ትክክለኛ ቦታ ነው። ለማመን የሚከብደው የዓለማችን ከፍተኛው ተራራ ኤቨረስት መካከል ይቻላል መመልከት ይቻላል። በተጨማሪም በቱሪስቶች ተወዳጅ በሆነችው ፓካራ ከተማ ላይ አንድ ምግብ በአንድ ዶላር ይገኛል። የመኖሪያ ግልጽ መረጃ በፖካራ ሐይቅ አጠገብ የሚገኙ ጥሩ የመኖሪያ ክፍሎች በወር እስከ 100 ዶላር እስከ 180 ዶላር ብቻ ማግኘት ይቻላል፣ እና ይሄ አገር ምርጥ ነው ብዬ ገምታለሁ። አስረኛ ፖርቱጋል። ፖርቱጋል በአውሮፓ ውስጥ ያለው ርካሽ አማራጭ አገር ነው። ወራዊ አማካይ ወጪ ውስጥ እጅግ ርካሹ አገር ነች። ይህ ማለት ከአውሮፓ የኑሮ ደረጃ ጋር ስትነጻጽር ዋጋው እጅግ ዝቅተኛ ነው እና ዝቅተኛ ከመሆኑ አንጻር ለማመን የሚከብደው በአሜሪካ ወይም በጀርመን የሚከፍል የአንድ ሳምንት የቤት ኪራይ በፖርቹጋል እንደ ኮይምብራ ወይም ራጋ ባሉ ከተሞች ለአንድ ወር ይበቃል። የጉዞ ገጽታ አመቱን ሙሉ ፀሐያማ የአየር ሁኔታ ሳንሻይን አላት። ይህም ውብ ሀገር የባህር ዳርቻዋ ላይ ለመዝናናት እጅግ አስፈላጊ ተስማሚ ነው። እሺ የእኔ ቤተሰቦች ዛሬ አብረን የነበረን ቆይታ ይሄን ይመስላል። ስለተከታተላችሁኝ ከልብ አመሰግናለሁ። ለቀጣይ ቪዲዮ ለመጋበዝ